ውሻ ያልተለመደ የሚያስደንቅ ወጣ ያለ የማይታመን ነገር አይተህበት ከሆነ ይህ በአጋጣሚ የሆነ አይደለም። ከ ሰማኒያ ዓመት በፊት የተኛው ትንቢተኛ በሚባለው ሰው የተነገረውን ትንቢት እየተፈጸመ መሆኑን እያየ ስለሆነ ነው። ከ1918 እስከ 1944 የኖረውና በእንቅልፍ ሰመመን ውስጥ ሆኖ በመተንበይ የሚታወቀው ኤድጋር ኬይሲ 14000 በላይ የሚሆኑ ትንቢቶችን ተናግሯል። ሁለቱ የዓለም ጦርነቶች መጀመርን፣ የመሬት መንቀጥቀጦችን፣ የተፈጥሮ አደጋ፣ የቴክኖሎጂ እድገትና ሌሎች ታዋቂ ትንቢቶችን በመተንበይ ይታወቃል። ከሁሉም በላይ ግን አሁን በየቤቱ በአለም ላይ እየሆነ ያለ ስለ ውሻ አንድ አስደናቂ ትንቢት ተናግሮ ነበር። እሱ በሰመመን እንቅልፍ ውስጥ ሆኖ እንዳየው በመጨረሻው ዘመን ውሾች ለሰው ልጆች መንፈሳዊ እድገትና እርዳታ ያላቸውን የተለየ ቦታ ተናግሮ ነበረ። እንደ ኤሮፓውያን አቆጣጠር በ1943 በተናገረው ትንቢቱ ባለአራት እግሮቹ ጠባቂዎች ውሾች አለም ላይ ወደ አዲስ ቫይብሬሽን ለውጥ ዘመን ስትደርስ የህሊና ንቃት ላይ ይደርሳሉ ሲል ተንብዮ ነበር። እሱ አየሁት እንደሚለው የሰው ልጅ በዘመናት ያጣውን ወደፊት መልሶ ሊያገኝ ያለውን ችሎታዎች ውሾች ያዳብራሉ ይላል ኬሲ። ይሄ ለውጥ መቼ እንደሚጀምር ጭምር አይቷል። ለውጡ አለም በቴክኖሎጂ ከፍተኛ ደረጃ ላይ ስትደርስ፣ በሽታ ጦርነት ዓለም ላይ በሚበዛበት በዚያ ወቅት ውሾች ሶስት ምልክቶች እንደሚያሳዩ፣ የመጀመሪያው ምልክት ነገሮች ከመሆናቸው በፊት ቀድሞ የማየትና በሽታን የማወቅ ችሎታዎች ሁለተኛው የአሳዳጊዎቻቸውን አእምሮ ማንበብና በአእምሮ ትእዛዝ መቀበል፣ ሶስተኛው ክፉ መናፍስትን መከላከልና ማባረር ናቸው። ኢንተርኔት ሞባይል በማይታወቅበት በዚያ ዘመን ከሰማንያ ዓመት በፊት ኬሲ እንዲህ ሲል ተንብዮ ነበረ። ሰው በማሽን በሚገናኝበት በዚያ ዘመን የዛኔ ውሾች የቤት እንስሳ ብቻ ሳይሆኑ ንቃት ላይ የደረሱ የሰው ልጅ ወደ ከፍተኛ ንቃት ለሚያደርገው ጉዞ ከፈጣሪ የተላኩ ረዳት ተባባሪ ይሆናሉ ሲል ተንብዮ ነበር። ኬሲ ውሾችን በተፈጥሮ መንፈሳዊ አንቴና ያላቸው፣ ኢነርጂን የሚያነቡ፣ የወደፊቱን የሚያውቁ፣ ስጋዊና መንፈሳዊን አለም የሚያገናኙ እያለ ይሰይማቸዋል። ጥቅም ያለ ጥቅም መውደድን የሚያስተምሩም ይሆናሉ ሲል ይገልጻቸዋል። ኬሲ የተናገረው ትንቢት ታዲያ አሁን በዓለም ላይ እየተፈጸመ እየሆነ እየታየ ነው። በደንብ አስተውለህ ከሆነ ውሾች ባህሪያቸው ላይ የተለየ ረቂቅ ለውጥ እየታየባቸው ነው። የሰዎች ፍላጎት መረዳትና ማስተዋልን፣ የሰዎችን ስሜት ሀዘንና ደስታ መካፈልን፣ መናፍስትና ኢነርጂን መለየትን፣ የሚደርሱ አደጋዎችን ቀድሞ ማየትና ማስጠንቀቅን፣ በሽታን መለየት፣ ከርቀት የሰው ልጆችን ትእዛዝ በአእምሮ ቴሌፓቲ የሚባለው ችሎታ ብቻ መልእክት መቀበልን፣ ክፉ ሀሳብ ይዞ ወደ ቤት የሚመጣን ሰው ወዲያው በመለየት ምልክት መስጠትና ሌሎች ብዙ ችሎታዎችን እያሳዩ ነው። ውሾችን ማሳደግና ከነሱ ጋር መዋል የደም ግፊትን፣ የልብ በሽታን እንደሚቀንስ፣ ኮሌስትሮል መጠን እንደሚወርድ፣ ጭንቀት እንደሚቀንስ፣ ኦቲዝም ያለባቸው ልጆች ከውሻ ጋር አብረው ሲውሉ ለውጥ እንደሚያሳዩ፣ የሰው የደስታ ምንጭ የሆኑት የሴራቶኒና የዶፓሚን መመንጨት እንደሚጨምር፣ ውሾች መናፈስና ፍሪኩዌንሲን ቫይብሬሽን ኤነርጂንን እንደሚለዩ፣ የመሬት መንቀጥቀጥና ሌሎች የተፈጥሮ አደጋዎች ከመድረሳቸው በፊት ውሾች ሁለት ቀን ቀደም ብሎ ማላዘን መረበሽ እንደሚታይባቸው፣ ካንሰርና ስኳር የመሰሉ በሽታዎችን መለየት እንደሚችሉ፣ ውሻ የሚያሳ እያሳድጉና አብሮ የሚውሉ ሰዎች ብዙ እድሜ እንደሚኖሩ የተደረጉ ጥናቶች እያሳዩ ነው። ይህ ሁሉ ታዲያ አጋጣሚ ሳይሆን የትንቢቱ መፈጸምን የሚያመላክት ነው። በዓለም ዙሪያ ያሉ የእንስሳት ተመራማሪዎች እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ጀምሮ ሳይንስ የማይመልሳቸው ያልተለመዱ ሁኔታዎችን ውሾች ላይ እያዩ መሆኑን ሪፖርት እያደረጉ ነው። የሚገርመው ግን በውሾች ላይ የሚታየውን ይህንን ለውጥ ብዙ ሰዎች እያስተዋሉት አይደለም። የተለየ ነገር ቢያውም አጋጣሚ ነው ብለው የኖ የሚያልፉት። የገባቸው ሰዎች ግን ከውሻቸው ጋር የሚገርም መናበብ ይፈጥራሉ። የእንስሳት ባህሪ አጥኚ የሆነው ዶክተር ማርከስ ከሶስት መቶ በላይ የሚሆኑ ውሾች ላይ ባደረገው ጥናት እንደሚለው ውሾች የአሳዳጊዎቻቸውን ባህሪ የመረዳት፣ ወደፊት የሚሆነው ነገር ቀድሞ የማወቅ ችሎታ እንዳላቸው አረጋግጧል። ዶክተሩ ካጠናቸው አስገራሚ ኬዞች መካከል የ45 ዓመቷ ኤሊሳቤት ያጋጠማት ነው። ኤሊሳቤት ወደ ስራ ልትሄድ ስትል ጠዋት ጠዋት ውሿ እንዳትወጣ ያስቸግራታል። በሩን ይዞ መንገድ ይዘጋባታል፣ ይጎትታታል፣ ያላዝናል። መጀመሪያ ኤሊሳቤት የመሰላት ጨዋታ፣ ቅብጠት፣ ረብሻ ነበር። በኋላ ግን ስትረዳ ውሿ ቦቢ ይህን የሚያደርገው መስሪያ ቤት ስትሄድ ችግር የሚያጋጥማት ቀን እንደሆነ ተረዳች። የሚያጋጥመኝን ስላወቀ እቤት እንድቀር ስለሚፈልግ እንዳልጎዳ ሲል ነው ይህን የሚያደርገው ትላለች ኤሊሳቤት። የአሜሪካው የዱክ ዩኒቨርሲቲ ተመራማሪዎች ውሾች በሽታ በትክክል በመለየት አስገራሚ ውጤት እንዳሳዩ አረጋግጧል። በዚህ ጉዳይ በዓለም ዙሪያ መነጋገሪያ የነበረ አንድ ጉዳይ ነበር። ሉና የምትባል የአራት ዓመት ውሻ የአሳዳሪዋን እጅ ለሶስት ሳምንታት በተደጋጋሚ ስታሸጥ ባለቤቷ ምንም አልመሰለውም ነበር። ውሻዋ ግን የባለቤቷን እጅ ተመሳሳይ ቦታ ላይ እየጮች ማሽተትና በጥፍሯ መቧጠጥ ቀጠለች። ባለቤቷ በመጨነቅ እጁን ሆስፒታል ሄዶ ለዶክተሮች አሳየው። በአስገራሚ ሁኔታ ውሻዋ የምታሽበትበት ቦታ ላይ እጁ ላይ እጢ ተገኘበት። በሌላ ሪፖርት ደግሞ ሆስፒታል ውስጥ ታሞ የተኙ ሰዎችን እንዲጎበኙ የተደረጉ ውሾች በጣም የባሰባቸውና እንክብካቤ የሚያስፈልጋቸው ታካሚዎችን በመለየት እነሱ ጋር ሲሄዱ የተሻላቸውን ግን እንዳልተጠጓቸው አሳይቷል። ታዲያ ነርሶችና የባሰባቸውን ታካሚዎች ለመለየት ይህንን የውሾች ጥቆማ መጠቀም ጀምረዋል። ያልተለመዱ ክስተቶችን የሚያጠናው ዶክተር ሮበርት ሺንድለር ሳይንስ የማይገልጻቸውን የውሾችን ችሎታ ለ10 ዓመታት ሲያጠና ቆይቷል። የእሱ ጥናት እንደሚያሳየው በአለም ዙሪያ ያሉ ውሾች ኔጌቲቭ ኢነርጂን፣ ክፉ መንፈስን ከሰዎችና ከአካባቢው ላይ የሚያስወግድ የተለየ አይነት ችሎታ እንዳሳዩ እና እያሳዩ እንደመጡ ጥናቱ አሳይቷል። ሽንድለር በጥናቱ ላይ ከመዘገባቸው ታሪኮች መካከል የቶምፕሰን ቤተሰብ ታሪክ አንዱ ነው። እንግሊዝ ሀገር የሚኖሩት የቶምፕሰን ቤተሰብ ቤት ቀይረው አንድ የድሮ ቤት ውስጥ ይገባሉ። እዛ የድሮ ቤት ከገቡ በኋላ ግን ቤተሰቡ በቅዠት እንቅልፍ በማጣት መረበሽ ያጋጠማቸዋል። ቆይቶ ማክስ የተባለ ውሻ ወደ ቤታቸው ያመጣሉ። ታዲያ ውሻ እዚያ ቤት ከገባ ጀምሮ ማታ ማታ የቤቱ አንድ ኮርነር ላይ በተደጋጋሚ ለብዙ ሰዓት እየሄደ ይቆማል። ለብዙ ደቂቃ ልክ የሆነ ነገር እንደሚያደርግ ፍጥጥ ብሎ ቆሞ ሰውነቱን ያራግፋል። እሱ ከመጣና እንደዛ ካደረገ በኋላ ማታ ማታ የሚረብሻቸው መንፈስ እንደሌለ እንደ ጠፋ ተረዱ። ውሾች ክፉ መንፈስና ኢነርጂን የመለየትና የማባረር ችሎታ እያሳዩ የመጡ እንደሆነ ምልክቶች እያሳዩ ነው። ክፉ መንፈስና ክብድ የሚል ኢነርጂ ያለባቸው የሆስፒታል ታማሚዎች ያሉበት ክፍል ውስጥ ውሾች እንደማይገቡ፣ ውሾቹ እዚያ ታማሚ ክፍል እንዲገቡ ሲደረግን የታመመው ሰው በባህሪው በጤናው መሻሻል እንዳመጣ ነርሶችና ዶክተሮች ሪፖርት አድርገዋል። አሁን አሁን በአንዳንድ ሆስፒታሎች ከውሾች ጋር መስራት ጀምረዋል። ይህ የሚያሳየው ውሾች ክፉ መንፈስን ከሰዎች አካባቢ ላይ በመምጠጥ በማላዘን፣ በመሽከርከር ስለሚያስወግዱት ነው ይላል ጥናቱ። አለመግባባት፣ ጭቅጭቅ፣ ጭንቀትና ሞት ያለበት ቤት ውስጥ ውሻ ካለ ያ ውሻ የቤቱን መጥፎ ኤነርጂ ለመምጠጥና ለማስወገድ የተለየ ባህሪዎች ያሳያል። ለምሳሌ የተለየ ቦታ ላይ ሄዶ ቁጭ ብሎ ማፍጠጥ፣ በአንድ አይነት ሁኔታ መዞር፣ አንድ ቦታ መተኛት፣ መሽከርከር፣ ማላዘን እንደሚያሳይ ሪፖርት አድርጓል። ጭንቀት ያለባቸው ሰዎች ጭንቀት ከሌለባቸው ሰዎች ጋር በመደባለቅ ተቀምጠው ውሻው እንዲለያቸው ለማድረግ በተደረገ ጥናት ደግሞ ውሻው ቀጥታ ጭንቀት ያለባቸው ሰዎች ጋር በመሄድ እንደሚነካቸው ከነካቸውን በኋላ እንደሚረጋጉና ቀለል እንደሚላቸው ጥናቱ አሳይቷል። ሶሻል ሚዲያ ላይ ውሾች የሚሰሯቸው ሊታመኑ የማይችሉ ስራዎች እናያለን። ህጻናትን ከአደጋ ሲከላከሉ፣ የእሳት አደጋ ከመድረሱ በፊት ቤተሰቡን ሲቀሰቅሱ፣ የጠፉ ሰዎች አፈላልገው ሲያገኙ ይሄ ሁሉ ኬሲ ትንቢቱ መቅረቡን የሚያመላክት ነው ይላሉ። ውሾች ሰዎችን አንብቦ አእምሮ ማንበብ ጀምረዋል። በአንድ ጥናት እንደታየው ባለቤቱ ከስራ የሚመጣበትን ሰዓት ለይቶ የሚያውቅ ውሻ ነበር። የሚገርመው የባለቤቱ መምጫውን ሰዓት ማወቁ አይደለም፣ የውሻው ባለቤት የሚመጣበት ሰዓት ሰዓቱ የማይታወቅ መሆኑ ነው። የተለያየ የትራንስፖርት ዘዴ ስለሚጠቀም አንድ ወጥ ሰዓት አልነበረውም። ቤቱ ውስጥ የተገጠመ ካሜራ እንደሚያሳየው ውሻው ልክ ባለቤቱ ወደ ቤቱ ለመምጣት ሲያስብ ወዲያው መስኮት ላይ ቁጭ ብሎ ሲጠብቀው፣ ሲቁነጥነት አሳይቷል። የሚገርመው ውሻው ባለቤቱ መንገድ ሲጀምር አልነበረም የሚያውቀው፣ ገና ለመሄድ ሲያስብ ነው የሚያውቀው። የባለቤቱን ሀሳብ ነበር የሚያነበው። የኒውሮ ሳይንስ እና የሰው ኮንሽስነስ ለውጥ ጥናት ያካሄደው ዶክተር ሀውኪንስ እንደሚለው እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ጀምሮ የሰው መንፈሳዊ ችሎታዎች ንቃተ ህሊና በፍጥነት በመቀየርና በማደግ ላይ እንደሆነ፣ በዚህም ውሾች ከሰው እኩል እንደዚህ አይነት ወጣ ያሉ ችሎታዎች እያሳደጉ እንደመጡ ጥናቱ ያሳያል። በቤት ውሻ ካለ በደንብ ማስተዋል አለብህ። ጥናቶች እንደሚያሳዩት በአሁኑ ሰዓት ካሉት ውሾች ውስጥ 73 ፐርሰንት የሚሆኑት አንድ የተለየ ችሎታ እንዳላቸው ይናገራሉ። ከተለመደው ውጪ የሚታዩ ባህሪያቸውን በጥንቃቄ ማስተዋል። በተናደርክ ባዘንክ ሰዓት አጠገብህ የሚሆን ከሆነ፣ የሆነ ያልጠበቀው እንግዳ ከመምጣቱ በፊት ውሻ ሲቁነጠነት ካስተዋልከው፣ የሆነ የተለየ የሰውነት አካል ላይ አተኩሮ የሚያይ የሚነካ ከሆነ፣ ውሻን ለማዘዝ ገና እያሰብክ ያለ ውሻው ያንን ልታዘው የነበረውን ነገር ቀድሞ ሲፈጽም ካየኸው፣ በውስጥ ድምፅ ሳታውጣ ውሻን ለመጥራት ሞክረ የሚሰማ ከሆነ፣ እነዚህም ባህሪያት ካየህበት ውሻ መንፈሳዊ የተለዩ ችሎታዎችን ቴሌፓቲክ የሚባሉ ማዳበር ጀምሯል ማለት ነው። እንግዲህ አጠገብ ተኝቶ የምታየው ውሻ የቤት እንስሳ ብቻ አይደለም፤ ትንቢት የተነገረለት የወደፊቱ አስተማሪ፣ ጠባቂ፣ መሪ፣ ታማኝነትን ያለ ጥቅምና ያለ ዘር መውደድን የሚያስተምር ድንቅ ፍጥረት ነው። እስኪ ውሻ ያላችሁ በደንብ አስተውሉት። የተለየ ባህሪ ያያችሁ በሰዎች ካላችሁ ኮመንት አድርጉ። ሰላሙ